ምነው ማለቴ ያው ወደ ቤት ልሂድ ልተኛ ብለህ ነበር። ቤትሴድ ኒና አልጋ ላይ ተኝታለች። እን ለምን ሳሎን አልተኛችሁም? ቴ ናሞኛል ምናምን ብላለች ሲሉ ተተኛ ብዬ። እናንተ ምን አገባህ? ኧረ ችግር የለውም ለሁለታችንም እኮ አልጋ። በቃ እንዳትጨርሰው፣ እንዳትጨርሰው። ምነው አንተ ከእሷ ጋር ብተኛ ቤትህን መቃብር ነው የማደርግልህ። ምንድን ነው ክፋቱ የተለያየ ብርድ ልብስ ለብሰን ነው የምንታኘው አይደለም ብርድ ልብስ ግድግዳ ለ ሄቷችሁ ራሱን ማምናት አይነት ልጅ አደለችው ታይ ለእሷ ይህን ያህል ጥላቻ አይገባትም እሷን ስለጠላዋት ብቻ አይደለም ለአንተ አስቤልህ ነው ለእኔ ማለቴ እንዴት አሰብሽልኝ አስበው እስቲ እንዴ አንተ እንደ ኪራስ ተጸጸት ላይ ነው እሱ እኮ ሚስት ስላለችሁ ነው የተጸጸተው እኔ ለምን እጸጸታለሁ አረ አይጸጸተም አክቹሊ፣ ማድረግ ፈልጌ ሳይሆን ግን ሳናስበው ከተፈጠረ ሰላም ሰላም፣ ውድና የተከበራችሁ የፍርድ የኢትዮጵያና ተከታታዮች እንዴት ናችሁ? ሰላም ናችሁ? ይህ ከኔጋ ሁሉ ሰላም ሁሉ መልካም ነው። እናንተ እንዴት ናችሁ? ሌን ተናፍቃችኋል። ይህን ቪዲዮ ለምትመለከቱ ላይክ ሸር ሰብስክራይብ እያደረጋቸው ቤተሰብ እንድትሆኑ በትህትና እጠይቃለሁ ማለት ነው። ጽናት ድራማ ክፍል ሰማንያ አምስት ደርሰናል ማለት ነው። እንግዲህ ሁሉ ነገር አሁን እያየን ያለነው ነገር ምንድን ነው? ያው ይቺ ቲና የምትባል ልጅ እስካሁን ድረስ ከቤት አለቀቀችም ማለት ነው። በጣም በጣም በጣም የምትገርም የሆነ ኩልትፍ ነገር ናት። የሆነች ኮልታፋ ነገር ናት ስታወራ ማለት ነው። እና እዚህ ጋ ደግሞ ኪራና ጽናት ያው ይቅርታይን አልተቀበልሽኝም ማለት ነው። እናቴ ስልሽ ለምን አቤት አልሽኝ? እስከዛሬ ድረስ እኮ ወይዬ ነበር የምትኝ እያላት ይገኛል ማለት ነው። እዚጋ ያው እንግዲህ የሰው ልጅ ቶሎ ብሎ ያ ነገር ላይ ቀረፍ ይችላል። ያው ይቅርታን ብንለው ቶሎ ብሎ ደግሞ እንደነበርንበት ቦታ አይሆንም ማለት ነው። ያው ይዘገያል፣ ለትንሽ ቀናቶችን ቢሆን ይዘገያል እና። እንግዲህ ኪራይ የሚመጣውን የሚመጣው ነገር እንግዲህ በፀጋ መቀበል ነው ያለብህ ማለት ነው። እንደውም ጽናት ማለት በጣም ጀግናና ትህትና ያላት ትሁት ለሰው ልጅ መልካም ነገር የምታስብ ልጅ ናት። እግዚአብሔር ሷን ሰጥተዋል ማለት ነው። እንደዚችኛ ይቱ ሰይጣን ስራ ቢሆን እስካሁን ድረስ የትና የተዋት ኮ ሰይጣን እኮ ነው የምትመስለው። አምላክ ሁ ይህንን ፀጉር እንደወደዛ ነጭቶ የሚጠልልኝ ሰው ባገኘሁ እውነት